ከአራት መቶ ሺህ ጀምሮ አለ። ባዕድ ነገሮችን አስወግዶ ቡናውን ብቻ የሚፈለፍል ማሽነሪ ነው። ደረጃ ያወጣለታል። በሰዓት እስከ 20 ኩንታል የማበጠር አቅም አለው። ማሽኑ በጣም በጣም በጣም ብዙ ገበያ ላይ ውሏል። በጣምም ተፈላጊ ነው። ዩኒዮኖች፣ ኤክስፖርተሮች ለምኖም አያገኙትም። ጥሩ ስራ ስለምንሰራ ማለት ነው። ማሽነሪውን እንሰራለን፣ እናስረክባለን። ሰራተኞች አሰልጥነልንላቸው፣ አሳይተናቸው መመለስ ነው። ምን ያህል ካፒታል ይዞ መጣ ይዞ የመጣውን ይዞ እንዲመለስ አንፈልግም። በተቻለ መጠን በአቅሙ ልክ መሰራት መቻል

ሰላም ጤና ይስጥልኝ። የተወደዳችሁ ነው የተከበራችሁ ስለ ቢዝነስ ሚዲያ ቤተሰቦች ሰዎች እንደምን ቆይታችኋል? ፈጣሪ ይመስገን በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ ቢዝነስ ሃሳቦችን የገበያ ጥናትና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። እንደምታዩት ከኋላ ይሄንን ማሽን ልንቃኝላችሁ ወደናል። ይህ ማሽን ምናልባት በቡና ቢዝነስ ውስጥ ላላችሁ ሰዎች የቡና ማቀነባበሪያ ማሽን ነው። ምን አይነት ቡና ነው የሚያቀነባብረው ምንስ ነው የሚሰራው የሚለው ሙሉ መረጃ ወደ እናንተ የምናቀርብ ስለሆነ ፕሮግራሙ ከመጀመሪያ እስከ መጨረሻው በመከታተል ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እንላለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ። ጤና ይስጥልኝ ወንድሜ እንደምናለህ? እግዚአብሔር ይመስገን። እንግዲህ ዛሬ እዚህ ጋር ይሄንን ማሽን አይተን ነው ልንጠይቃችሁ፣ ይወደድ ነው ራስን ከማስተዋወቅ ጀምረ እነዚህ ማሽኖች ምን ይመስላሉ የሚለውን ብነግረ፣ ዮናስ እባላለሁ የዮናስ ሶሉሽን ብረታ ብረት ኢንጂነሪንግ ኃላፊና ባለቤት ነኝ ስራ አስኪያጅም ነኝ። በድርጅታችን የምንሰራው ቡናና ከቡና ጋር ተዛማጅ የሆኑ ማሽናሪዎችን ነው የምንሰራው። ይሄ እዚህ የምታዩት የደረቅ ቡና ፕሮሰስ ማድረጊያ ማሽነሪ ነው። አብዛኛውን ቡና አብቃይ በሆኑ ኤሪያዎች ነው የሚሰማራው። እዛ ተሰማርቶ ቡናው ወደ ማዕከላዊ ገበያ እንዲደርስ ፕሮሰስ የሚያደርገው በዚህ ማሽነሪ አማካኝነት ነው። በጣም ጥሩ። ያው ፕሮሰስ ሲባል እንግዲህ የሆነ ሂደት መሆኑን እንረዳለን። ቡናውን ከምን ጀምሮ ነው ፕሮሰስ የሚያደርገው? ቡና ከማሳ ተለቅሞ ከደረቀ በኋላ ከድርቀቱ ቀጥሎ ያለው ፕሮሰስ በዚህ ማሽነሪ ነው የሚደረገው። ያንንም ለግብአት እንዲሆነ እዚህ ጋር የተለያዩ ቡናዎች አሉ። ይሄ በፀሐይ የደረቀ ወይንም ደግሞ የተለያዩ ማድረቂያዎች ተጠቅመው ያደርቁታል። ይሄ የደረቀውን ቡና ፈልፍሎ ይሄ ባዕድ የሆኑ ነገሮችን ድንጋይ፣ ጭድ ምናምን የመሳሰሉትን አስወግዶ ንጹህ ቡና ብቻ ቡና ሴንሴቲቭ ስለሆነ ቡናው እንዳይበላሽ ባዕድ ነገሮችን አስወግዶ ቡናውን ብቻ የሚፈለፍል ማሽነሪ ነው። ከዛ በደረጃ ይለየዋል። ከፈለፈለው በኋላ ካታዶር የሚባል ነገር አለ። እዚህ ላይ በክብደቱ መጠን አንደኛ፣ ሁለተኛ፣ ሶስተኛ ደረጃ እያለ በክብደት ይለያቸዋል። በዚህ ደረጃ ይሄ ማሽነሪ እዚህ ድረስ ይሰራል። ስለዚህ የመጀመሪያው ስራ የደረቀውን ቡና መፈልፈል ነው ማለት ነው። ከዛ ከፈለፈልም በኋላ በኋላ ደረጃ ያወጣለታል። ደረጃውንም በዚህ ማወቅ ይችላል። አዎ፣ ደረጃው በዚህ ማወቅ የሚባለው ደረጃ ሲባል የጣዕሙን አይደለም፣ የቡናውን ክብደት። አንደኛ ደረጃ ሲባል ከበድ ይላል ዛ ትንሽ ቀለል ያሉትም የተለያዩ እዚህ ውስጥ ቻምበር አሉ። እዚህ ጋር የምታያቸው የቡናውን ደረጃ የሚለዩ ናቸው። ጥቋቁር ቡና አለ፣ ሰባራ አቅመ ደካማ ቡና አለ። እንደገና ደግሞ ጥሩ የሚባል ቡና አለ። እነሱን በዚህ በክብደታቸው አማካኝነት ይሄ ማሽነሪው ለይቶ ያወጣል፣ እና የዛን አይነት ሂደት ነው ያለው። በጣም ጥሩ። ስለዚህ እነዚህ እያንዳንዳቸው የቡና የምንቀበልበት ነው። አዎ አዎ። እና በሰዓት እስከ ሀያ ኩንታል የማበጠር አቅም አለው። በሰዓት 20 ኩንታል ሁለቱን ማለት ነው፣ ፐር አወር። እና ይህንን የመሰለ ማሽነሪ እዚህ ሀገር ውስጥ እየሰራን ነው። ከዚህም ባሻገር ደግሞ ሌሎች ጥያቄዎች እየመጡ ነው። ከአፍሪካ ሀገር እና ማሽነሪ ለሚፈልጉት ጥሩ የሆነ ስራ እንሰራለን። በጣም ጥሩ። በእውነቱ በጣም ደስ ብሎኛል። አንደኛ ያው አንዱና መኩሪያችን የሆነውን ቡና በጥራት ወደሚፈለገው የዓለም ገበያ እንዲደርስ ለማድረግ ይህንን የመሰለ ማሽን በሀገር ውስጥ መሰራት መቻሉ ትልቅ ነገር። ምናልባት የስራ ሂደቱን የማሽኑን አይነት ለመረዳት በዛ ገብተን የምናየው ነገር ካለ ብታሳይ። እስኪ ሂደቱን ደግሞ ከመጀመሪያው ጀምረን እዚህ ጋር ይሄ ይሆናል፣ ከዚህ ቀጥሎ ይሄ ይሆናል እያላችሁ ብትነገር። ኦኬ፣ ይሄ እንደምታየው የምርት ማሳያ ቦታ ነው። ሁሉም ማሽነሪዎች አልመጡም። ከዚህ በፊት ፕሪንት ክሊነር የሚባል አለ። ያ ፕሪንት ክሊነር ማለት ምን ማለት ነው? ከቡና ሳይዝ በላይ የሆኑ ለምሳሌ ቆረቆንዳ ሊሆን ይችላል፣ የተለያዩ ድንጋዮች ሊሆኑ ይችላሉ፣ ደቃቅ ጭድ ምናምን የመሳሰሉትን የሚለይ ሌላ ማሽን አለ። ከሱ ፕሮሰስ ካደረገ በኋላ እዚህ ውስጥ ያስገባልናል። እዚህ ከገባ በኋላ በዚህ አማካኝነት አሁንም ገለባ የመሳሰሉትን ነገር ሳ አድርጎ ወደ ኋላ ይጥልልናል። እዚህ ጀንፈሉ ካረፈ በኋላ የጀንፈሉ የቡናው ጥራት እንዳይወርድብን አፈርና ድንጋይን ይለያል። ይሄኛው አፈርና ድንጋዩን አስወግዶ ንጹሕ ጀንፈሉ ወደ መፈልፈያው ፓርቲ ይገባል። ያ መፈልፈያ ከፈለፈለ በኋላ ቅሽር የሚባለውን ወደ ማንገዋላያ ያስገባል። ገለባውን ግን ከመጋዘናችን 15 ሜትር ወደ ኋላ ይወረወራል። ይሄ ብሎወር ነው እና ገለባውን ሳክ አድርጎ ይለየዋል። ያልተፈለፈለ ካለ ሪሂልድ እንዲደረግ ተመልሶ ወደዚህ ይመጣል፣ ተመልሶ ይገባል። ከዛኔ ይፈለፈላል። የተፈለፈለው ይወጣና፣ ይሄ ማልቲፕል ቻምበር ካታዶር ይባላል። በንፋስ አማካኝነት የቡናውን ደረጃ ደረጃ 1 ደረጃ 2 ደረጃ ሶስት በጣም ሳይሆን በክብደት ለይቶ ይወጣል። ከዛ በኋላ እንደየሰው ጥያቄ ደግሞ ከዛም በሳይዛቸው ለዩልን የሚሉ አሉ። የተለያዩ ማሽነሪዎች አሉ። በትዕዛዝ ነው። እዚህ ደረጃ ደርሰናል። በጣም ጥሩ። ስለዚህ ከመጀመሪያው ጀምረን ደረጃውን ለይተናል። ምናልባት ያው አንድ ማሽን ኳሊቲ የሚለየው በሚሰጠን የምርት ጥራት ነው እና ይሄ ማሽን የሚያወጣው የተፈለፈለ ወይ ደግሞ ተጣርቶ ወጣ የተባለው ቡና ደረጃውን በፊድባክ ደረጃ በምን አይነት ልክ ነው እያያችሁ ያላችሁ። በፊድባክ ደረጃ በጣም ቆንጆ የሆነ ፊድባክ አለ። ማሽኑ በጣም በጣም በጣም ብዙ ገበያ ላይ ውሏል። በጣምም ተፈላጊ ነው ግን የሆኑ የቦታ የመስሪያ ቦታ ውስንነት ምናምን ስላለ በተገቢው መልኩ ማምረት በሚገባን ያህል አልሄድንም። ያንን እንድንሄድ ያው የተለያዩ የመንግስት አካላቶች ዛሬ ጉብኝት አድርገዋል። በተወሰነ መልኩ ይፈቱልናል ብለን እናስባለን። ከተፈታልን እዚህ አይደለም አፍሪካ እናጥለቀልቃለን በምርታችን። ደግሞ የተለያዩ ዩኒየኖች፣ ኤክስፖርተሮች ለምነው ማያገኙትም ጥሩ ስራ ስለምንሰራ ማለት ነው። ስለዚህ እግዚአብሔር ይመስገን። በጣም ደስ የሚል ኮንፊደንስ በጣም ደስ የሚል ስለዚህ ጥራት ያለው ንጹ የሆነ ቡና ማውጣት ይችላል ይህ ማሽን እያላችሁ ነው። የመጨረሻው ጥያቄ ምናልባት ያው ማሽኖች እንደየሳይዛቸው ካለን ቦታ አንጻር ላይመቹ ይችላሉ እና አንዱ የማሽን ማሻሻያ በራሱ ቀለል ያለ ቦታ እንዲይዝ የማድረግ ነገር ነው። ይህንን ማሽን ባነሰ ሳይዝ ሰርተን መጠቀም አንችል ይቻላል። በቦታ ብቻ ሳይሆን በአቅምም እንደዚሁ ሰውየው ምን ያህል ካፒታል ይዞ መጣ፣ ይዞ የመጣውን ይዞ እንዲመለስ አንፈልግም። በተቻለ መጠን በአቅሙ ልክ መሰራት መቻል አለበት። አራት መቶ ሺህ ብር ይዞ ቢመጣ ገንዘብ ነው፣ በሱ ልክ ቡና ማበጠሪያ ይዞ መሄድ ይችላል። የእሸትም ቢሆን እንደዛው፣ እንደ አቅማቸው ከፍ ያለ ከዚህም በላይ መስራት ይቻላል። እዛ ድረስ ራሳችንን ዝግጁ አድርገናል። ደግሞ ተግባር ላይ ያለን ሰዎችን በጣም ደስ ይላል። እናንተ የቡና ፕሮሰስ ወይ ደግሞ ማቀናበሪያ ማሽናችሁ ዝቅተኛ ሳይዙ በምን ያህል ብር ነው የሚሆነው? ከፍተኛ ያላችሁትስ ምን ያህል ነው የሚሆነው? ዝቅተኛ ያል ነው ከ400 ሺህ 500 ሺህ ጀምሮ አለ። ከፍተኛ እስከ 2.5። በጣም ጥሩ ይሄኛው ቤትኛው ደረጃ ላይ ነው የሚቀመጠው። ይሄ ሁለት ነጥብ ሶስትና አራት እየሸጥ ነው ነው ሌላ ደግሞ አሁን አዲስ የተሻሻለ የተለያዩ ነገሮች የተጨመሩለት አለ። እሱ ደግሞ የተሻለ ያወጣል። እሱ ላይ ደግሞ ትንሽ ያው የሰራ ማግኘት ስላለበት የተሻለ ነገር ካቀረብክ ደግሞ የተሻለ ማግኘት መቻል አለበት። በዛ ደረጃ ላይ ነው ያለነው። በጣም ጥሩ። ሌላኛው ነገር እንግዲህ ይህንን ማሽን ምናልባት የሚያጠቃቀም ስልጠናን ጨምሮ ከቦታ ቦታ ማጓጓዙን፣ ይህንን ማሽን የሚፈልግ ሰው እንበልና ከአዲስ አበባ ርቀት ላይ ምናልባት አሁን ጉጂ ሊሆን ይችላል፣ ወለጋ ሊሆን ይችላል፣ ወጣ ወደ ሚል ኤሪያ ላይ ሊሄድ ስለሚችል ማጓጓዙ በራሱ በምን አይነት ሁኔታ ነው የሚሆነው? ኦኬ እኛ ማሽነሪውን የምንሰራው ማሽኑ ማምረት ነው። የማጓጓዙን አገልግሎት የሚሰጠው እራሳቸው ገዢዎቹ ናቸው። እዛ ከሄደ በኋላ ተከላ የማከናወን እና ሞክሮ ሰራተኞች አሰልጥነን እናስረክባቸዋለን። ማጓጓዙን ስራ ያው ባለቤት ነው፣ ሪስኪም ነው። ከተለያዩ አንግል ስናየው ሪስኪ ስለሆነ እኛ ማሽነሪውን እንሰራለን፣ አዲስ አበባ እናስረክባለን። ከዛ እዛ ካደረሱት በኋላ እንደ ሁኔታው እዛ ሄደን ሰራተኞች አሰልጥነንላቸው፣ አሳይተናቸው መመለስ ነው። ከትራንስፖርት ውጭ ያለውን ቦታው ላይ ከደረሰ ግን ሰራተኛ ልካችሁ ማሰልጠን ሰራ እኛ ብቻ ሳይሆን በየቦታውም እንዳልከው ወለጋም ጉጂም ሻኪሶ ይርጋጨፌ ዋቴቨር ሁሉም ቦታዎች ይሄንን ማሽን የለመዱት የሚያውቁት አሉ። እዛው መትከል የሚችሉ ለነሱም ቢዝነስ ነው። ስለዚህ እዛ ደረጃ ላይ ያለነው በጣም ጥሩ፣ በጣም ደስ ይላል። ምናልባት ከዚህ ማሽን በተጨማሪ እናንተ እንደ እናንተ ድርጅት ይዛችሁ የመጣችሁት ማሽን ካለ እንጨምርና እንጨርስ። ከዚህ ተጨማሪ ማሽነሪ አላመጣንም። ያመጣነው ይሄንን ብቻ ነው። ከዚህ ተጨማሪ ማሽነሪዎችን ግን እንሰራለን። እስፔሻሊ የምንሰራው አንድ ቦታ ትኩረት አድርገን ነው። ቡና ላይ ቡና ላይ የእርጥ ባለ ቡና ላይ ብዙ ፕሮሰስ ማድረጊያ ማሽነሪዎች አሉ። እነሱን እንሰራለን። ኤክሰፕት መቆያ መቆያም እንሰራለን። ግን አሁን ሌሎች የሚሰሩ አካላቶች ስለተፈጠሩ እሱን ለእነሱ ተወት አድርገን የበለጠ የሚያስቸግረውን እስቲ እኛ እንስራ እና ደግሞ ሲቀጥሉ ደግሞ ወደ ሌላ እንገባለን። በጣም የሚገርም ነው። ስለዚህ ተተኪን እያስጠጋን ሄ የግድ ነው የግድ ነው የግድ ነው። እሺ እናንተን በአካል መጥቶ ለማግኘትም ሆነ በስልክ ደውሎ እናንተን ለማግኘት እንዲረዳ ስልክ ቁጥራችሁንና የሚገኙበትን አድራሻ ነገሩ። ስልክ ቁጥራችን 0911692704 ይባላል። አትሌቲክስ መንደር ካምብሪጅ ወይንም ሰሚት ብርሃኑ ሆቴል ይባላል። የተለየ የሰፈሩ ስም እዛ ቢመጡ ወርክሾፓችን ነው እዛው፣ እኛም በአካል ታገኛላችሁ። በጣም ጥሩ እናመሰግናለን። እግዚአብሔር ያክብርልን። አሜን አሜን አሜን። እንግዲህ የተወደዳችሁ እና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ይሄን የመሰለ ትልቅ የተባለ የቡና ማቀነባበሪያ ያ ማለት እንግዲህ ከደረቀው ቡና ጀምሮ እስከ መጨረሻው ደረጃውን እስከ ማሳየት የሚደርሰውን ማሽን እዚህ ጋር ልንቃኝላችሁ ይችለናል። ይህ ማሽን እንግዲህ ይሄ ብቻ አለመሆኑንም ለመረዳት ይችለናል። ያ ማለት ይሄ አሁን የምታዩት ዋጋውም ተለቅ ብሎባችሁ ያ ማለት እስከ 2.3 ሚሊዮን ብር የሚደርስ ዋጋ እንደመሆኑ ይህ ዋጋ ይበዛብኛል አልችልም ካላችሁ ታይዙንና አቅሙን በማሳነስ እናንተ በምትፈልጉት ቦታና ባላችሁ የካፒታል መጠን ተመጣጣኝ የሆነ ማሽን መስራት እንችላለን እያሉ ነው። ይህንንም ፍላጎታችሁን ሊያረካ ስለሚችል ድርጅቱ ቀርባችሁ ማናገሩ ተመራጭ ይሆናል ብለን እናስባለን። እና ደግሞ ሌላኛው ነገር እንግዲህ ቡና በራሱ የጥራት መጠኑ የሚለካው በአዘገጃጀቱ ስለሆነ እንደዚህ አይነት ማሽኖችንም ሆነ የተሻሉ የሚባሉትን የዘመኑትን መጠቀሙ የቡናችሁን ዋጋ ከፍ ስለሚያደርገው እኛም እንደ ቢዝነስ ሚዲያ ይህን ሀሳብ እንጠቀማለን፣ እናበረታታለን ማለት ነው። እናም እኚህ ማ ማሽንም ሆነ ተዛማጅ የሆኑ ማሽኖችን ለማግኘት የምትፈልጉ ከሆነ ስልክ ቁጥሩን እስክሪን ላይ ስለምናስቀምጥላችሁ በዚህ ቁጥር ደውላችሁ ያሉበት ሄዳችሁ ወርክሾፓቸውንም መጎብኘት እንደምትችሉ ራሳቸው የድርጅቱ መስራችና ስራ አስኪያጅ ነግረውናል ማለት ነው። ይህን የመሰለ ፕሮግራም በዚህ መልኩ ወደ እናንተ ልናደርስ ችለናል። አብራችሁን ስለቆያችሁ በድጋሚ እያመሰገንን እንዲህ አይነት ጠቃሚ መረጃ ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ሰብስክራይብ ብታደርጉ ያበረታቱናላችሁ። የተሻለ መረጃንም ወደ እናንተ እንድናደርስ አደርጋላችሁ ማለት ነው። ለዚህም ከልብ እናመሰግ